የስልጣኔ ዘመን የዲጂታሉ ዓለም ለሰው ልጅ አስፈላጊነቱ ዘመኑን ይመስላል። ግለሰብና ሀገር የሚገነባ ብዙ ዕድሎችን የያዘ ይሁን እንጂ በትዩ ፈተናዎችን አጭቋል። አንድም የተሰባጠረ ማህበረሰብ አብሮነትን ሲያደበዝዝ፣ አንድም ደግሞ አንድነቱን ሲፈትን እናስተውላለን። ከፍ ሲልም ለአገር ሉዓላዊነት ተግዳራቶች አሉት። የሐሰተኛ መረጃ ስርጭትና ያልተገባ ትርክት ትልቁ ማሳያ ነው። ቴክኖሎጂን በመጠቀም የሰዎችን ማንነትና ምስል በተለያየ መልኩ በመቀየር የመረጃ ፍሰትን እያስተጓጎለ ውሸት እየተዘራበት ነው። ታዳጊዎቻችንን ከሁለት ነገር መጠበቅ አለብን። ከዲጂታል ሚዲያው በራሱ ድራይቭ አድርጓቸው ወዳልተፈለገ ነገር እንዳይሄዱ መጠበቅ አንዱ ኃላፊነታችን ነው። በተለይ የቻይልድ ፖርኖግራፊ፣ ሳይበር ቡሊንግ የምንላቸውን ፕሮቴክት ማድረግ ነው። ሁለተኛው እነኚህ ታዳጊዎች ነገ አምባሳደር ሆነው ቴክኒካሊ ሀገራቸውን የሚጠብቁ እንዲሆኑ በማድረግ ረገድ ውስጥ በተለይ በኢንፎርሜሽን መረብ ደህንነት አስተዳደር ያለፉት አራት ዓመታት የሳይበር ካምፕ በማለት የታለንት ማዕከል ገንብተን እያሰለጠንን ነው። ሶ ታዳጊዎች በየዓመቱ የእኛ ማዕከል ውስጥ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ፓራሚሊተሪ ስልጠናዎችን እንዲወስዱ የሜንተርሽፕ የማሰልጠን የማብቃት ባላቸው ክህሎት ወደ ሳይበር ደህንነት እንዲመጡ የማድረግ ስራ እየሰራ ነው። በእርግጥ ከቴክኖሎጂ እድል ጎን ለጎን ያሉ መሰል ተጽዕኖዎችን መቀነስ መመከት ይቻላል። የጉዳት መጠኑን ለመቀነስና ቀድሞ ለመከላከል ደግሞ የሳይበር ደህንነት ግንዛቤን ማሳደግ በቀዳሚ መፍትሄነት ይቀመጣል። በተለይም በዚህ መስክ አዳጊዎች መሪ ሚና እንዲጫወቱ ማስቻል ሁነኛ መፍትሄ ነው። በኢንሳ ሳይበር ሰመር ታንት በተዘጋጀው ፕሮግራም ተሳታፊ ነበርኩኝ። የተለያዩ ፈተናዎችን አልፈን ከዛ መጨረሻ ላይ ኢንሳ ሰመር ካምፕ ከገባም በኋላ በኢምቤድድ ስር በኤምቤድና በኤሮስፔስ ቅንጅት ስር ይህንን ፕሮዳክት አቅርበናል ማለት ነው። ኢሜል የሚልኩ ሰዎች አሉ። የውሸት ኢሜል የሆነ ባንክ ፓስወርድ አስገቡ ምናምን ከነሱ መጠንቀቅ አለብን እና የሰራው ፕላትፎርም እንደሱ አይነት አዌርነስ የሚሰጥ ነው። ሱ እውቀቱ ሊኖር ይገባል፣ ግንዛቤውም ሊኖር ይገባል። እና የተላከልን ደግሞ ሁሉንም ነገር ማመን የለብንም። ለወደፊት መጀመሪያ ኢትዮጵያን በሳይበር ሉዓላዊ የሆነች ሀገር ለማድረግ ነው ሀሳቢ ያው ከዚህም በኋላም እንደዚህ አይነት አዳዲስ ቴክኖሎጂዎችን ይህ ቴክኖሎጂ ለወለዳቸው ዲጂታላይዜሽን ለደቀናቸው መሰል ችግሮች እየተጀመረ የመፍትሄ መንገድ ነው። እንዲያ ሲሆን በአሁናዊ ዓለም ውስጥ የቴክኖሎጂ ፈጠራ በማሳደግ በራስ አቅም ተወዳዳሪ ለመሆን ያግዛል። የአምስት ሚሊዮን ኢትዮኮደርስ ስልጠና ካመጣው ለውጥ አኳያ የዚህ ውጥረት አካል ተደርጎ ይወሰዳል። ከልጅነት ጀምሮ ልጆችን፣ ታዳጊዎችን ሼፕ እያደረጉ መሄድ አንደኛው የቴክኖሎጂ በራስ የመቻል የራሳችን አቅም ከመገንባት አንጻር ትልቅ ሚና ይኖረዋል። በሁለተኛነት እነኚህ ታዳጊዎች ብቻ ሳይሆኑ መላው እዚህ ያለውን አክሰስ የማያገኝ ደግሞ ታዳጊ ባለበት ቦታ ሆኖ ምንም አይነት የዲጂታል ሊትረሲ ሳይኖረው መማር ማደግ እንዲችል በጠቅላይ ሚኒስትራችን ኢኒሽቲቭ ከዩናይትድ አረብ ኤምሬትስ ጋር በጋራ ሆነን የ5 ሚሊዮን ኮደርስ ኢኒሽቲቭ ባለፈው ዓመት ተደራሽ አድርገናል። ይሄ እንግዲህ ማንም ሰው ስለ አርቲፊሻል ኢንተለጀንስ ማወቅ ቢፈልግ ስለ ሳይበር ደህንነት ማወቅ ቢፈልግ፣ በቀላሉ መረዳት እንዲችል በኢኮሲስተሙ ተዋናይ እንዲሆን የማድረግ ስራ ነው። ይሁን እንጂ እዚህ ላይ ጥያቄ ያስነሳል። ከ50 ሚሊዮን በላይ የኢንተርኔት ተጠቃሚ ባለበት ሀገራችን የዲጂታሉ ዓለም ተጽዕኖችን መክታት ለምን አዳገተ? የሳይበር ደህንነት ጉዳይን የጋራ አጀንዳ ማድረግና መረጃ ማጥራትን ባህል ማድረግና ማጎልበት ስልጡን ማህበረሰብ መፍጠር የግድ ይላል። 50 ሚሊዮን የኢንተርኔት ፔኔትሬሽን ባለበት ሕዝብ ተደራሽ በሆነበት ሀገር ዋነኛውና ትልቁ መፍትሄ ባለቤቱ ሼር የሚያደርገውን ላይክ የሚያደርገውን ኮንቴንት መረጃ የማጣራት ልምድን ባህልን መጋራት ነው። ትልቁ ነገር የግለሰቦች መዳፍ ላይ ያለ ነው ማለት ነው። ስለዚህ አንድም መረጃ ስናጋራ ወይም ላይክ ወይም ሼር ስናደርግ፣ ምን ዓላማ አለው ቢሃይንድ የሚለውን በደንብ ማየት መፈተሽ ማወቅን ይጠይቃል ማለት ነው። ስለዚህ እነኚህ ነገሮችን አደራጅቶ በተለይ የትምህርት ተቋማትም እኛ ጋር የሚዲያ ተቋማትም በመተባበር ኢኮሲስተሙ ላይ መሪ ተዋናይነታችንን ለመወጣት ጥሩ ዝግጅት አድርገናል ብለን እናስባለን።